ሁለታ የሆነ ቪዲዮ በፈኬ እና በሶፊ ሰርቸ ነበረ። ከዚያ በኋላ የሆነች ልጅ እንግዲህ ይሄን የሚመስል ኮመንት ተጽፋልኛለች። እኔ አልሐምዱላ ቪዲዮንን ወረድ ብለሽ ብታይ ወይም ብታዳምጪው እኔ እንደዚህ ያለ ጥላቻ ወይም ለሰው ክፋት ወይም ለመፈመስ ወይም ለእናንተ ሰብስክራይብ ወይም እንድታዩ ልብዬ ለሰዎች ጥላቻ የለብኝ። በቃ ሰዎችን ሰውን በሰውነት አከብረዋለሁ ወይ በቃ በስራቸው እወዳቸዋለሁ። በኮንፊደክሳቸውን በኮንፊደንሳቸው በጣም ነው የምወዳቸው። ሶፊንም በኮንፊደንስ አወዳታለሁ፣ ፈኪያንም በኮንፊደንስ አወዳታለሁ። እና የሆነች እህቴ እና የሆነች እህቴ ረዛሬ ምን ተገንቶ ነው ጥላቻሽ ደቀቀሽ? እንኳን ደና መጣሽ አለች ማለት ነው። ሁለት በኪያ እና በሶፊ እንኳን አደረሳችሁ። እነሱም በጣም ምርጥ ምርጥ ፎቶ ስለለቀቁ እንደዚያ ብዬ ነበር እኔ ይህን የቆመችልኝ እህቴ ማለት ነው። ቪዲዮውኔን ወረድ ብሎት ብታይ በፍጣም በሶፊያን ሰርቻለሁ። እና ልጆቹ በጣም ደስ ይሉኛል። በጣም ብዙ የሚሰድቧቸው ሰዎች አሉ፣ በጣም የሚያንቋሽሿቸው ሰዎች አሉ። እና ስለዚህ ኮንፊደንሳቸው በጣም ነው የምወዳቸው። እንዲሁም እንዳይወድቁ ጠንክሩ ስሩ። ስድብ ማንን የማይገልም፣ በርቱ። አሁን ሶፊያን በተለይ በጣም ነው የሰድቧቸው እና በዚያ እኔ አሁን ሮመዳን ስለሆነ አው በፈኪያም በሶፊያ መስራቴን አቁም ያለሁኝ። እንደገና ደግሞ በሁለት አላል መስራት ስለማልችል በዚያኛው በሌላ ሰው ስለሚሰራ በዚህ ደግሞ በፈኪያና በሶፊ ሁሌ ይመጣለው። ግን አሁን ይሄን ወራ አሳሰርጨ አይተሽኝ አፈጡ እንጂ ለማንም ለማንም ጥላቼ የለብኝ ለማንም። አልሐምዱሊላህ ፈኪያን መወዳት አለኝ፣ እህቴ ናት ሶፊያን መወዳት አለው። ሁለታቸውም የአሄራ እህቶች ናቸው እና ስለዚህ ለማንኛውም፣ ይሄን ኮሚንት ስለ ጻፍሽ በጣም ገርሞኝ ነው። እኔ አልሐምዱላ ማንንም ዩቱበር ብትጠይቂ፣ ኦዲየንሶች ብትጠይቂ ሀሴና ተሳዳቢ የሌለችውም ወይም ጥላቻ የለባትም ነው የሚልሽ ማለት ነው እና በጣም ገርቦ ነው ማለት ነው እና ሰለባሊኩ ወራት ላይ ወረቀት ድንት ነበር አጭ ቤተሰቦች እንዴት ናቸው ዳናቸው ወይ ኔዳልኝ አልহামዱሊላ ኤድ እንዴት ነበር እንዴት አረፈ ባረብኩ የሚያላችሁ ያዛም ይወጣቸው እኛ አልহামዱሊላ ረብ አለሚን ጸሩ እድ አሳልፈናል በጣም ደስ ይላል እንግዲህ ደግሞ ያየነው ነው ሁሉም ሰላም ነው ሁሉም አማን ነው ዛሬ ብዙም ማውራቸው የለኝም። ብቻ ይሄ ትንሽ እየገረም አድርጎኝ በኮሜንቱ ነው ልሰራ መጥቻለሁ። ዋት እንዴ! እኔ ይሄን ጥላቻ ያለብኝ እንዴ? ማንንም ብጠይቅ አልሐምዱሊላ። ወደ ዩቱብ መንደር ቢያንስ ሶስት አመት ምናምን ነገር ቆይቻለሁ እና ሰውን አልሳደብም የሰውን ጥላቻም የለብኝም። በቃ እንዲሁም በጣም ነው የሚገርም። በተለይ አሁን ታይ በጣም ትገርመኛለች፣ ደስ ብለኛለች። ኮንፊደንስ ሶፊም ቢሆን አንዴ አለቀሰች ባሏ ሲፈታት፣ ከዚያ በኋላ ያው ብዙ ሰው ሰድቧታል። በጣም ብዙ ሰው አንቋሸዋታል እና እኔ ምንድነው የምለው፣ በጃሀና ሶፊ አብረው ቢሰሩ እኮ በጣም ከትልቅ ደረጃ ይደርሱ ነበር። አንደኛ እነዚህ ሴቶች በጃሀና ሶፊ ያው ታርቀዋል፣ የማይመጡበት መንገድ እኔ አውቃለሁኝ እና አሁን ብዙዎች ላሳውቁ ትችላላችሁ። አሳውቂነት ካላችሁ ደግሞ እስኪ አሳውቂ ነው የሚል ኮሜንት ይሄ ቪዲዮ እይተውን አይችል። አብረው የማይመጡበትን በግልጽ ነግራቸዋለሁ። ሁለቶች ታርቀዋል፣ የማይመጡበትን ግን አብረው እሱን ልናገር ይችላለሁ። ይህን እኔ ዝም ብዬ ሰው ሚስጥር ወይም የሰውንትን ለወጣ አልችልም። እነዚህ ልጆች ግን እንደምን ነው አብረው የማይመጡ የሚል ሁሌ የምሰራ ካያቸው ሶፊያንም ፈኪያንም አብሬ ነው ማመጣቸው ለምን አብረው ቢሰርኩ፣ በጣም ከትልቅ ደረጃ ይደርሳሉ። ፈኪያም ታድጋለች። ከበፊት አይታችኋቸው እንደሆነ አብሮ ሲሰሩ ሰው እንዴት እንደሚወዳቸው ሁለት፣ ያ ደግሞ ያው ቤተሰብ ናቸው ዘመድ ናቸው አንድ አካባቢ ነው ያላቸው ያሉ ጊዜ ለምድን አብረ የማይመጡ የሚል ሁሌ በቃ እንቅልፍ ያጣሁለት ጥያቄ ቢኖረኝ ይሄ ነው። አሁን በቂያ በጣም ከብዙ ሰዎች ጋር ትመጣለች ሶፍ የሚል እንደዚህ ካየናት በጣም ከብዙ ሰዎች ጋር ትመጣለች እና ለምንድን ነው እነዚህ ልጆች ታርቀው አብረው የማይመጡ? በቃ ያለፈው ነገር አልፏል። የሆነ ነገር ሆኖ አለ ያንን ነገር እኮ በይቅርታ አልፈን አብረን ብንሰራ አብረን ብንሆን፣ ያው እነሱ ያድጋሉ እኛም እናድጋለን። ቆዴሶቻቸውም ደግሞ ሁለቶቻቸውን ሰው አብሮ የሚሰራ እንደዚህ ጥንድ ጥንድ ሆኖ ሲሰራ ሰው በጣም ተመልካቹ ይኖረዋል። ለዚያ ነው የሱፍ ያምንደቀዘቅዝባት የተዛመደ ዘርፋቸው ጌታቸው ለዛ ነው እንጂ እኔ ለማን ነው ጥላቻ የለብኝ ብዬ እንግዲህ፣ አንቺ በሌላ ነገር ካየሽ ነው፣ ምንም ማድረግ አልችልም። ሰው ባየው እና በተረዳው ነው መጻፍ የሚችል ወይም ሌላ ሰው ሊመስልሽ ይችላል እንጂ እኔ ተራ ነኝ። በጣም ቆይቷል እና በቃ እንደዚያ ነው እህቴ ማለት ነው። እና እኔው መሰለ ባየው ነው መፍረድ የሚችል ወይም መናገር የምችለው፣ እንደገና አንቺን ነው። እንደዛ ነው ማለት ነው አይደለም ሲል ከተሳሳቱ፣ ወይም ይቅርታ ተሳዳቢ ከሆንኩም ከወዲሁ ይቅርታ። ግን አልሐምዱሊላህ፣ ራሴን እስከማውቀው ድረስ ወይም እኔ ራሴን ሳውቅ እኔ እንጃ ተሳዳቢ አይደለሁም። እንደዛ ነው ማለት ነው እና እንግዲህ ፈኪያህም ሰውፊም ኢድ ከሆነ በኋላ አላየኋቸውም። ቲክቶክ ላይ ግን ያው ቪዲዮ ይለቅቃሉ። ዩቱብ መንደር ዛሬ ሰርች አላረኩም። ያው ታውቃላችሁ፣ ከዚህ እንኳን ትንሽዬ ቪዲዮውን ለማየት ምናምን ነገር ትንሽ ይጨንቃል። ግን ችን ኮሜንት አስቀምጫት ነበር እንዲ ይሄን ያህል ጥላቻ አለብኝ እንዲ ምናምን ብዬ በጣም ገርቦ ነበር። በጣም ለዛ ነው የመጣሁት እና በሰፊው ደግሞ በተኪ ሀማዳ ምጭ ኔ ቦልታቸው ነው የምሰራው እና በሰፊው እንግዲህ የምንገናኝ ይሆናልኝ ኤዱ ማብቀቷል። እንግዲህ ወደ ስራቻቸው ወደ ስራቸው ስንመለስ በደንብ እያረግነ ቪዲዮዎቻቸውን እያየነ እያበረታታነ ሶፊንም እኔ በሁለታቸው ምስራን ሁለታቸውን ጥራቸው ልብኝም ሶፊንም አያለሁኝ ተኪያንም አያለሁኝ። ከዚያ በኋላ አጣምሬ በሁለታቸው በቃ ጥላቻ እንዲቀር ጥላቻ ከሰዎች በፈኪያም ጥላቻ እንዳያድሩባት። በፈኪያም ጥላቻ ይች ልጅ ምንድነው ሁለቶቹን እንድትወድ ብላችሁ ከእኔ ሁለታችሁ እንድትመጡ ነው የምፈልገባችሁ እንጂ ሶፊን እየተሳደፉኝ ፈኪያን ማሞገስ የለብኝም ወይም ፈኪያን እየተሳደፉኝ ሶፊን ማሞገስ የለብኝም። በቃ የሁለታችሁን ጥላቻ አይደለም ሁለታችሁም ወዳችኋለሁኝ። ሁለታችሁንም እያሞገስኩኝ ሁለታችሁም እንዲጠነክሩ ታውቃላችሁ። ሀገራችን ላይ ስራ የለም እነዚህ ልጆች በዚህ አበረታተን በዚህ አግዘናቸው እራሳቸው የሚለውጡ የተሻለ ነገር ያመጣሉ። ከዚያም በኋላ እነዚህ ልጆች ፈኪያም ሰው ፊት ሌላ ሰው ደግሞ እየከፈቱ ደግሞ ሀገራችን ስለምታውቁ ስራ ስለሌለ ብዙ ስራ ፈት ስለሆነ ሰው ኮንፊደንስ ኖሮት ዩቲዩብ እንዲሰራ እህቶቻችን በቃ በሂጃብ እየወጡ በራሳቸው እንዲሰሩ ነው እንጂ ከቤት ተቀምጠው ዝም ወይ ማለት በቃ ይቅር። ሀያ አንደኛው ክፍለ ዘመን እስከሆነ ድረስ ሁሉም የኮንፊደክሱ መናገር አለበት። ይሄ ጥላቻ ዘር፣ ሃይማኖት ሳንነካ ሁሉም እየወጣ መስራት አለበት ነው ይሄን አመለካከት፣ እንጂ ፈኪሀን እጥብ አርጌ ፈኪሀን እጥብ አርጌ ሶፊን ማሞገስ የለብኝም ወይም ሶፊን እጥብ አርጌ ፈኪሀን እንትን ማሞገስ የለብኝም። ይሄ ነገር አይመቸኝም። ሁሉም አንድ ነው። ሁሉም የዘጠኝ ወር እድሜ ነው። የዘጠኝ ወር እስከሆነ ድረስ እኔ በዚህ ነው ማመን እና ቤተሰቦች እንግዲህ በቃ እመጣለሁ፣ ከሶስት ቀን አንዴ፣ ከአራት ቀን አንዴ ሲመቸኝ ሁሌ እመጣለሁ ማለት ነው። ሁለታቸው እያዳምጥ እነሱ ቪዲዮ በለቀቁ ቁጥር አዳምጭ አስተያየት እሰጣለሁ። ታኪ፣ ይሄ ይሄ ነገር ተሳስተሻል፣ ሶፊ፣ ይሄ ነገር ስህተት ነው፣ ከአንቺ አይጠበቅም ማለት ይሄ ደግሞ ያው ስራ እስከሆነ ድረስ ለእነሱ ዝምዬ ስህተታቸውን እያለፉ እያየሁኝ ባልፋቸው ጥሩ አይደለም። ግን ይሄ ነገር ለምን ተሰራ በ ይሄ ነገር ለምን ተሰራ ማለት ቀርም ማለት ነው። እና እናንተ ደግሞ የሁለታቸው አድናቂ ብትሆኑ የሶፊንም የፈቅያህንም ብታዩላቸው፣ ሁለታቸው ያድጋሉ። ከዚያ በኋላ በፍቅር ይመጣሉ ሰውን እነሱን እየከፈቱ